አሰላሙ አሌይኩም ወረህመቱላ ወበረካቱሁ ድና የተከበራችሁ የኢናያ ቤተሰቦች እንዴት ናችሁ? ደህና ናችሁ አላቸው ኢኒ ነው አልሐምዱሊላህ። ፋሚሊ ዛሬ እንግዲህ ማሳያችሁ የኮቡዝ ፒዛ አሰራር ነው ማለት ነው። በጣም ቆንጆና በጣም ቀላል ነው ማለት ነው። በዚች እንግዲህ ያ ኮቡዝ ማታቆ የላችሁ ማራ ቤት ሁሉም ቤት ላይ ኮቡዝ ይገኛል ማለት ነው። ይሄንን ኮቡዝ እንግዲህ እንደ እንትን ነው የምንሰራው እንደ ሳንዱች ማለት ነው። እና እንደ ፒትዛ አርገን እንሰራዋለን ማለት ነው። በጣም ቆንጆ ነው፣ ለየት ያለ ነው። እና ፋሚሊዎቼ፣ ውድና የተከበሯቸው የእኔ ፋሚሊዎች፣ የእኔ ምርጦች፣ የእኔ ሁሉ ነገሮች ትላላችሁና በጣም ነው የማመሰግነው ስለምታበረታቱኝ፣ ስለምትሰጡኝ አስተያየት። በጣም በጣም ነው ማመሰግነው። አሁንም ማበረታታታችሁን ቀጥሉ ማለት ነው። እና እስቲ ያደረግነው እንቁላሉን ነው። እንቆላሉን ሳብሪ ከላይ ያደረኩት ማለት ነው እንትኑ ላይ ከብዙ ላይ ያው እንግዲህ ከብዛና ነው ያድራል ምናምን አላል። እንደዚህ ደግሞ አርገን ስንሰራው በደንብ ይበላል ማለት ነው። እንቆላሉን አደረግና ከዛ ሞዛሪላ ቺዝ ነው ያደረኩት ከላይ። በጣም ነው የምወዱት፣ የሚገርማቸው ነገር ክርስፒ ነው የሚሆነው ሲወጣ ማለት ነው። ከኦቨን ውስጥ መጀመሪያ ከስር አምስት ደቂቃ አካል እናደርገውና እንደ ኦቨናቹ ፓወር ከዛ በኋላ ደግሞ ከላይ ብራውን ጎልደን ብራውን እስከሚሆኑልን ድረስ እንትን ለዋለ ማን ነው እናቆየዋለን። ከዛ በኋላ ይሄ ደግሞ ጅብን ስላይስ ይባላል። ብዙ ጊዜ ዳይት ሲያደርጉ ነው የሚያመጡትና እሱን ደግሞ ጣልጣል ቁርስ ረስታርጌትን ብዬ በእጄ ቁርስ ረስታርጌትን ጣልጣል ያደርኩበት ባይዘይ በጣም ነበረ የሚጣፍጠው። ቆንጅዬ ነው በቃ። እንትን ስትሉት ራሱ ፒትዛ በሉት በቃ እና በጣም ቆንጆ ነው። አንዳንዴ ኩብስ ያድርባችሁ ምናምን እንደዚህ አድርጋችሁ ስሩት። በጣም ቆንጆ ነው። በዛተር በጅብና ምናምን አድርጋችሁ እንደዚህ ያድርጋችሁ መስራት ላችሁ። ግን እንቁላሉ ደግሞ ለየት የሚያደርገው በጣም ክርስፒ ነው ማለት ነው። ኦቨን ውስጥ አስገባ ስታወጡት። እና ፋሚሊዎች፣ መጨረሻ ላይ እንግዲህ ይኸው እንደዚ ሆኖ በስሏል። ከዛ ቆራረጭ። ይሄ በፒትዛ ማቅረቢያው እንደዚህ ፒትዛ ማቅረቢያ